ምን አዲስ ነገር ይነግረን ይሆን ብላችሁ መስማት ለምትፈልጉ ዛሬ አዲስ ነገር እነግራችኋለሁ። አፋር ክልል ላይ እንዲሁም ቤንሻንጉል ክልል ላይ የሚከሰት ክስተትን ነው እምነግራችሁ። እንዲህ የምናገረውን ነገር ስነግራችሁ ደግሞ ከእኔ ልቦናና አእምሮ የመነጨ ሳይሆን የዚችን ዓለም እውነታና ሚስጥር ፈትሸው ዳሰው ያዩ የቀደሙን አባቶቻችን በመዝገቦቻቸው ሰንደው ካስቀመጡልን እያነሳው እነግራችኋለሁ እንጂ ከእኔ ልቦና አደለም። እንዲህ አይነት ነገሮችን በምናገር ጊዜ እንዲያ ነው ብላችሁ እስቡ። ካስተዋላችሁ ከዚህ በፊት ምህላና ቁጣ የሚል ከዛሬ አምስት ወር በፊት የሰራሁት ቪዲዮ ነበር። 160 ሺህ አካባቢ ሰው ተመልክቶታል። ለፍቅር ለሰላም ራሳችን ካላስገዛን፣ በምህላ ጊዜ ሰው ወደ መንፈሳዊ ሕይወት ራሱን ካላዞረ፣ ለፍቅር ለሰላም የማይተጋ ከሆነ መሬት ላይ እንደነዚህ አይነት ነገሮች ይከሰታሉ ብዬ ቀድሜ ልነግራችሁ ሞክሬ ነበር። ሆነዋል የምታያቸው ኢትዮጵያ ውስጥ የሆኑትን ነገሮች በሙሉ ቀድሜ ለማስረዳት ሞክሬ ነበር። ሲሆኑም አይታችኋል። የሰሞኑን ቪዲዮ ብቻ አይታችሁ አንተ ማነህ የሚል ነገር አንስታችኋል። እኔ ማንም አይደለሁም፣ አንድ ገበሬ ወልዶ ያሳደገኝ የገበሬ ልጅ ብቻ ነኝ። ሌላው ከኔ ወገን ካልሆን ከአንተ የምትናገረው ነገር ልክ አይደለም ብላችሁ አላስፈላጊ ኮሜንት የምትጽፉ ሰዎች እንግዲህ ለዳኝነቱ ሁላችንም የፈጠረ አምላክ እስካለ ድረስ እሱ ለፍርድ በዙፋኑ ተቀምጧልና ዳኝነቱን ለሱ እንተው። የሚበጀን አሁንም ሰላምን መስበክ ፍቅርን፣ አንድነትን መስበክ ነውና ፊታችንን ወደ ተፈጥሮ እናዙር። ፊታችንን ለፈጠረን አምላክ ገጻችን ሰጠን፣ ስለ ፍቅር፣ ስለ ሰላም እንናገር። የሚያዋጣን የሚመጡ ዘመኖች በሙሉ የሰው ልጅ በምህረት ይመላለስባት ዘንድ የምህረት ዓመት አድርጓት የሄዳችን ይችን ዕለት በፍዳና በኩነኔ እንድናስተናግዳት የምናደርግ ከሆነ ተፈጥሮም የራሷ የቁጣ መልስ ስላላት ነው። ሌላው ፊዚካል ዓለም ውስጥ ስንኖር የራሳችን ንቃተ ህሊናም እያጎለበት ነው። ከዚህ ከሶስቱ ማዕቀፍ ውጭ ብንሆን ንቃተ ህሊናችን የታጠሩበትን በሮች አልፎና ተሻግሮ ቤት ተፈጥሮ ውስጥ ምን አለ መረዳትም ስለምንችል እኔ ስሪ ዳይሜንሽን ውስጥ ያለው ሰው እንዳልሆንኩ ደግሞ ተረዱ። ከሰባቱ ከሄኖክ የጥበብ መጽሐፍቶች መካከል ሚጠተ ብርሃን ብርሃናት ዓለምን በሙሉ የዳሰሰበት እና የዓለማትን ሚስጢር በግልጽ ያስቀመጠበት መጽሐፍ ስለሆነ ወደ አፋር ስመለስ አፋር ሞቃታማና በረሃማ የአየር ንብረት ቢኖራት ወደፊት ለም ምድር ነው የምትሆነው። እንግዲህ ወደፊት አፋር ክልል ትለማለች፣ ለም ቀዝቃዛ፣ ያማረ ፍሬ ያማረ ነገር የሚገኝባት እርስት እንደምትሆን ይናገራል። ቤንሻንጉል ላይ በሚፈጠር የአየር ንብረት ለውጥ የሚቀሰቀስ በሽታ ይኖራል። የሰውንም ልጅ እንስሳ ብዛ ህይወትንም ሊያጠቃ የሚችል በሽታ እንደሚከሰት ተቀምጧል። ሌላው የላይኛው የቀይ ባህርን ድንበር የሚሰነጥቅ ግፊት በሚፈጠር ሰዓት ሰባት ነጥብ ስምንት የሚያስመዘግብ የመሬት መንቀጥቀጥ ሊኖር ይችላል። ያ መቼ እንደሚሆን በቁጥር ዛሬና ነገ ብዬ ላስቀምጥላችሁ አልችልም። በቅድመ ሁኔታ ግን ለዝግጅት ያክል እንደዚህ አይነት ተፈጥሯዊ አደጋዎች በሚኖሩ ሰዓት ከፍተኛ የሆነ አደጋ እንዳይፈጠር የምንገነባቸው መሰረተ ልማቶች እንዳይወድሙ በደንብ አድርጎ ማጠናከር፣ የሚመጣውን ነገር ቀድሞ በመረዳት ኪነ ሕንፃ ላይ የምህንድስና ጥበብ ላይ የምትኖሩ ሰዎች የምትሠሯቸውን የምትገነቧቸውን ነገሮች ማጠናከር፣ በቀላሉ የሚጎዱ የሚወድሙ አለማድረጉ ተመራጭ ይሆናል። መሬት መንቀጥቀጦች የሰው ልጅ ከተወለደ ጊዜ ጀምሮ ወረደ መሬቶች ነበሩ ያሉ ነገሮች ናቸው። ግን ከፍተኛ ጥፋት ያላጠፉት እንዲህ ስላልሰለጠን ስላልዘመን የተገነቡ ነገሮች ባለመኖራቸው ውድመቱም ቀላል ነው። በእንደዚህ አይነት ነገር ግን ውድመት እንዳይኖር ቀድማችሁ ተጠንቀቁ እላለሁ። ኬታማ አይደለውም በህይወት እንደምፈልገው ውጤት እያመጡ አይደለም ለምትሉ ሰው ይህን መልእክት ስሰሙ እርግጠኛ ነኝ ትደነግጣላችሁ። እንዲሁም ደግሞ ኢንቨስትመንት ላይ የተሰማራችሁ ሰዎች ይህን ማሳያችሁን ተክል ካያችሁ በኋላ ሙሉ በሙሉ ነው ሀሳባችሁ የሚቀየር ስለ እጽዋቱ ምንነት እኔ ከምነግራችሁ ይሄንን ኢሜጁን ስክሪን ላይ ስክሪን ኮፒ ያድርጉትና ጉግል ላይ ሄዳችሁ ኢሜጅ ሰርች ያድርጋችሁ። የሚሰጣችሁን ዝርዝር ጠቀሜታና የእጽዋቱን ምደባ ዋጋ፣ እዛ ላይ ተመልከቱ። እኔ ይሄ ነው ብዬ ብነግራችሁ ማጋነን እንዳይመስላችሁ እራሳችሁ ተመልከቱት። ቀን በቀን ለሰው ልጅ ህይወት ምን ያክል ዋጋ እንዳለው እና በሰው ልጅ ህይወት ውስጥ ምን ያክል አስፈላጊ እንደሆነ ትረዳላችሁ። በእርግጥ እዚህ የምትመለከቱት አንድ ሺ ካሬ ላይ ነው በቅሎ የምታገኙት። እንዲሁም በቆሎ ተመርቶበታል እንደ ወራሪ አረም ነው የሚታየው። ሰው ብዙም ጊዜ እንደ ወራሪ አረምና እንደ ተስፋፊ እያየው ይጠለዋል። አውጥ ነው የምንለው እኛ አስር ሺህ ሄክታር ላይ ሰሊጥ የዘራ ሰው እዚህ አንድ ሺህ ካሬ ላይ በቅሎ የምታዩትን የዚህ እጽዋት ያክል ገቢ አያገኝም። መኑኝ ስታዩት እናንተም ታምናላችሁ። ና እንግዲህ ይሄ ውላችሁ ተክሉን ብቻ ኢሜጁን ውሰዱና ጎግል ላይ ኢሜጅ ሰርች አድርጉት። እዚሁ ላይ እኔ ምስል ላይ አይታችሁት እና ምን ያክል ነው በህይወታችን በምርጫና በውሳኔያችን ላይ እየከሰርን ያለ ነው። አብዛኞቻችን በሕይወታችን ላይ እንግዲህ እንደምንፈልገው ውጤት እያመጣን ያልሆነው መርጠን የምንወስናቸው ነገሮች ልክ ባለመሆናቸው ነው እንጂ ሕይወት በራሷ ስኬታማ ናት። እናንተን ስኬታማ ለማድረግ ትተባበራቸዋለች። ምክንያቱም በተፈጥሯ ውስጥ ይህን ሰዋዊ ነገሮችን የምንፈልግባቸው ነገሮች በሙሉ እንድናገኝ አብራን እየኖረች ስለሆነ እና ወደቅን ካልነ ሚጥለን ምርጫችን የሚጥለን ውሳኔያችን ነው። ይሄ እንግዲህ ዘርፈ ብዙ ጥቅም አለው። ምነግራችሁን መልእክት ብትሰሙኝ ስኬታማ ሰው ሆነናል ልትሉ ምክንያት ልታረጉ ትችላላችሁ። እንዲሁም ደግሞ በቤታችሁ ውስጡ ሆናችሁ ጤናችሁን ልትጠብቁ፣ የራሳችሁን ደህንነት ልታረጋግጡም ያንን ሰው ምክንያት ልታረጉት ከቻላችሁ ሊሆናችሁ ይችላለሁ። እንዲሁም ደግሞ ሀሳቦችን ብትደግፉ በዓለም ደረጃ ላይ መለያና ምልክት መሆናችሁ ሰው ነኝ እኔ ገበሬው ልጅ ዮሀንስ ሰዎች የፈራው ነኝ እንግዲህ አውጥ ማለት ይሄ ነው። እኔ ብዘረዝረው ምንም ስለማይጠቅማችሁ ጎግል ግን ሳይንሳዊ ጥቅሙንም ሳይቀር የሚሰጠውን እያንዳንዱን ዝርዝርና በአለም ገበያ ላይ ምን ያክል ዋጋ እንዳለው ራሱ ስለሚነግራችሁ ይኸው ምታዩት አንድ ሽካሪ ላይ ብቻ ያረፈ ነው። በዛሬው መልእክቴ ብዙ ነገር ታተርፉበታላችሁ። አዳምጡኝና ለሌላውም ሰው አጋሩት። እንግዲህ የሰው ልጅ ለተለያዩ የጤና ችግር እያጋለጠ ያለ ጉዳይ ምንድን ነው? እሱም ተፈጥሯዊ ይዘት ያላቸው ንጥረ ነገሮች በሰውነታችን ውስጥ ባላንስ አለመሆን ነው። ይሄ ፒኤች የምንለው አልካላይንና አሲዲቲ ኮንቴንት ሌብላቸው ሲዛባ እንግዲህ ምን ይፈጠራል መሰላችሁ? ለስርዓተ ምግብ ብግነት ወይም ሜታቦሊክ ዲዚዝ ለምንለው ተጋላጭ እንሆንና ኩላሊት፣ ግፊት፣ የተለያዩ የጤና ችግሮች በሰውነታችን ውስጥ እየተፈጠሩ ልንትቸገር እንችላለን። ዋና መሰረቱ ፕሮሰስ የተደረጉ ምግቦች ናቸው። ወይም ተፈጥሯዊ ያልሆኑ ምግቦችን ስንመገብ ሰውነታችን በራሱ ፕሮዲውስ ሊያደርጋቸው የሚገባ ይዘቶችን ኤክስትራክት አድርገን እኛ ስለምንሰጠው የስርዓተ ምግብ ብግነት ይከሰታል። በዚህ ምክንያት የተለያዩ ነስኳር ነግፊት የተለያዩ የጤና ችግሮች ሊፈጠሩብን ይችላሉና፣ መጠንቀቅ የፒኤች ሌብላችን ባላንስ ለማድረግ መሞከር። እሱ ደግሞ የሚሆነው ተፈጥሯዊ ምግቦችን በመመገብ ምንም አይነት ፕሮሰስ የተደረጉ የሚጠጡ የሚበሉትንም ነገሮች በተለይ እንግዲህ ከኔ ከሙያ ልምዴ አንጻር ግፊት ያለባቸው ሰዎች በብዛት የታሸጉ ፕሮሰስ ተደርገው የታሸጉ ምግቦችንና ውሃ ሳይቀር የሚወስዱ ከሆነ የግፊት መጠናቸው ከእለት ከእለት አይሻሻልም፣ እንዲሁም እየባሰበት ነው የሚሄዱ መድኃኒትም ማስተካከያ መድኃኒት እየወሰዱ እንኳን አይስተካከልም፣ ቁጥሩ ይዋዥቃል። ይሄ የሚሆነው ሰውነታችን በራሱ ፕሮዲውስ ሊያደርገው የሚገባውን ይዘት እራሱ ተፈጥሮ ይዘት ያላቸውን ምግብ ሰጥታችሁት ፕሮሰስ ካላደረገው አልቆለት ከሆነ የምሰጡት ለስርዓተ ምግብ ህውከትና ብግነት ስለሚጋለጥ በእያንዳንዱ አካላታችን በተለይ ዋናው ኩላሊት የምንለው ፓርታችን፣ አንጀታችን፣ እንዲሁም ደግሞ ጣፊያ፣ ጉበታችን እነዚህ ነገሮች ተጋላጭ የሆኑና ለተለያዩ ህመሞች እንጋለጣለን። ስለዚህ እናንተ የምታደረጉት መፍትሄ ምንድን ነው? ተፈጥሯዊ የሆነ ይዘት ያላቸው ምግቦች ለመመገብ መሞከር በየትኛውም መንገድ ፕሮሰስ ተደርገው ይሄ ኤክስትራክት ተደርገውም ተለይተ የመጡ ሰፕሊመንቶችን ለመውሰድ ባለመጣር ራሳችሁን ጠብቁ እላለው። እኔ የገበሬው ልጅ ዮሀንስ ሽፈረው ነኝ። ሁሌም ለእናንተ ስለ ጤናችሁ አስፈላጊ ምክሮችን መለግሳችሁ ያው ገበሬ አደለው። ምን ይደረግ? ጤናማ ካልሆነ የሰው ልጅ ጤናማ ካልሆነ ሆነ ጤናማ ሀሳብ አይኖረውምና ለጤናማ አስተሳሰብ ጤናማ ሕይወት ያስፈልጋልና ጤናማ ሁኑ፣ መልካም ሁኑ።